ሰላም ጤና ስጥልኝ። የተከበራችሁ እንደምን አመሻችኋል? ሳምንታዊ የሜዳሊያ ፕሮግራማችን በዓባይ ቲቪ አሁን ተጀመረ። ዮሴፍ ከፈለ ነኝ። ዛሬ ረቡዕ ነው። የእንግዳ ፕሮግራም ይዤላችሁ መጥቻለሁ። ሸዋረጋ ደስታ በኢትዮጵያ እግር ኳስ ላይ የሚታወቅ ስም ነው። የዛሬ ምሽት እንግዳዬ ነው። አብራችሁን ቆዩ። ለመላው የክርስትና እምነት ተከታዮች መልካም ፋሲካ በዓል እንዲሆንላችሁ እንመኛለን። እንግዲህ ፋሲካ ካለፈ በኋላ ባሉት ቀናት በኋላ ነው የምንገናኘው እና በዓሉ አሪፍ እንደነበር ተስፋ አድርጋለሁ። ሸዋ እንኳን እንደነመጣ እንኳን እንደናቆያችው እንኳን አደረሰ ብያለሁ። እንኳን አብሮ አደረሰን። እኔም ለአባይ ቲቪ ሰራተኞች ጠቅላላ እና ለክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ። በዓሉ የሰላም፣ የፍቅር፣ የአንድነት ይሁንልን እላለሁ። አሪፍ በዓል ደግሞ ተስፋ አድርጋለሁ። በጣም በጣም ቆንጆ። እስቲ ሁሌ እናነሳልናል በዓል ሲባል ባል በራሱ አይወጓል የራሱ ቻለ ታሪክም ስለሚኖረው ግን ለልጆች ለህፃናት ያለው የባል የስሜቱ የተለየ ነው ብያስባል። ከሶስት ቀን ከአራት ቀን ወይ ከሳምንት በፊት ሰው ህፃናቱ ላያስቡ ታዳጊ ላይ ያለ መረጃት እንደዚህ ነው። አንተ ደግሞ ታዳጊ ላይ እየሰራ ነው ባሉን፣ አብርሃቸው አከበርከ ወይስ ስሌት ነው? እንግዲህ ምንድነው የእኛ የታዳጊዎች ፕሮጀክት ነው ያለኝ የባንክ የእግር ኳስ የታዳጊዎች ፕሮጀክት መስራችና ባለቤት ነኝ። ስለዚህ ያው ቅድም እንደተናገርከው በዓል ከታዳጊዎች ጋር ይያያዛል። ለምን እነሱ ናቸው የሚጓጉት፣ አዋቂ አይጓጓው ማለት ሳይሆን እነሱ በይበልጥ ይፈልጉታል በዓልን። ስለዚህ ይህንን በዓል ከእነሱ ጋራ በጣም በጥሩ ሁኔታ አሳልፈናል ከልጆቼ ጋር፣ ወደ አርባ ልጆች አሉኝ የማሳድጋቸው

አራት ልጆች ነው ለምልመላ፣ ምልመላ መስፈርቱ ወጣ 24 ሜዳ ነበር። አራት ልጆች ነው ይዤ ሄድኩት። አራቱ ልጆች መረጥንና አቅም አላቸው ለባንክ ይጠቅማሉ ለንግድ ባንክ ይጠቅማሉ ብለን ያሰብናቸውን አራት ልጆች መርጬ በራሴ መኪና ይዤ ሄጄ እንዲመለመሉ አረኩ። ግን በጣም ብዙ ታዳጊ ነው ያለው ብዙውኑ ግን በእድሜ አይደለም ያየሁት ነገር በጣም የታዘብኩት ነገር ይሄን ነው። እንደውም ምን ያካክላሉ? ልጆቹ በጣም ትልልቆች ናቸው። አንዱን ጠርቼ ጠይቄዋል። አንተ እድሜህ አሁን ስንት ነው ስለው 17 አለኝ። ነው አንተ 17 አደለ? 17 ለአንተ ለክለቡም ማጠቅም ለራስህም ማጠቅም ኳስ ጨዋታ በእድሜ ነው። ስለዚህ ይሄ ልክ አይደለም። አይ እኔ 17 ነኝ ምናምን ኤማራ በልተህ ብሎ ነው እሱማ፣ በልተህ ብሎ ነው። ኤማራ እኛ ጋር በጣም አዝናኝ ነው። በጣም አዝናኝ ነው። ታላቅየው አልፎ ታናሽ ይወደ እናትዬ መጡና እንዴ፣ ታላቅ እኮ ታናሹ ሰው አይ ሳይንስ ያለው ነው ምናምን እንጂ፣ ወላጅዋን ሳያምኑ ግን ሳይንሱ ታላቅ የውን አሳልፍና ታናሽየው ወጣ ይሄም ኤምአርአይ ራሱ አንድ ችግር ነው፣ አለው እኮ እሱን፣ ወደ እሱ ልመጣልህ ነው። አሁን ኤምአርአይ ራሱ ኤምአርአይ ያስፈልጋል። በዚህ ላይ ኤምአርአይ የሚመረምሩትን ገንዘብ እየተቀበሉ ተጨምሩ፣ ጨምሩ። እውነቴን ነው። ስለዚህ እነዚህ ልጆች ወሰድን፣ ከወሰድን በኋላ በጣም ትችላላችሁ ግን እነዚህ እዚህ ውስጥ ገብተው የመጫወት እድል የላቸው። ለምን እንዳለ ለእነሱ እኮ እንትን ነው። እኛ በእድሜ ነው፣ በትክክሉ በእድሜ ነው ከአስራ ሰባት ሌላ ደግሞ ምን መሰለህ ተፅዕኖ ያለው አሰልጣኞቹ ላይ የማትፈርደው ነገር አለ። አሰልጣኞቹ የክለብ አመራሮቹ ዋንጫ አምጡ የሏቸው። ከ17ት ዓመት ዋንጫ ምን ያደርግለታል? አሰልጣኞቹ እኛ ከአቶ አስናቀ ገረም ተነጋግረናል። በፍጹም እኛ እንላቸውም ዋንጫ እኛ አሳድጉ ነው የምንላቸው። እውነት ነው፣ ሲያሳድጉ ነው መሸለም ያለው። አራት ልጅ አሳድጎ እንደሆነ መሸለም፣ ዋንጫ ያመጣውን መሸለም የለብህም። ከመጣማ በነገራችን ላይ በትክክለኛ እድሜ ማምጣት የሚቻል ከሆነ ምርጫው እሱ ግን ብዙ ጊዜ እድሜ ስለማይመጣ ከ19ን በታች ተብሎ ከሰባ አንድ ዓመት ሊሆን ይችላል ከማደጎ የተነሳ ማለት ነው። ከዋና አሰልጣኙ ጋር እኔ ማቆሳዲ ካለ ከስምንት ዓመት በፊት አንደር ትዌንቲ ጫወተ ልጅ ከስምንት ዓመት በኋላ ለአንደር ትዌንቲ ወረጣ ለብሔራዊ ቡድን ትምህርት ጫወቷል። ቡድን ላይ ከስምንት ዓመት በፊት ለአንደር ትዌንቲ ለክለብ ጫወቷል። ከዛስ እንደገና ለዋና ክለብ ጫወቷል። ለዋናው ቡድን መጨረሻ ላይ አሁን በቅርብ ጊዜ ደግሞ ለነበረው ብሔራዊ ቡድን ከሃያ ዓመት በታች ተብሎ እንደገና ለሃያ ዓመት በታች 28 ዓመት የጫወተ ግን በታች በደምብ ተሸንፈን ተወግረን የመጣ ነው። ወይ ዋንጫ ዋንጫ አንጣሽ ለሌላው ተስፋ እንዲሆን እሱም አልሆነም፣ ተወግረን የመጣ ነው። በዛ ላይ ለነገ ኢትዮጵያ ታዳጊ መተኪያ ብለን እንድናስብ የሚያደርገን ቀዳዳ አላየንም፣ ብርሃን አልበራልንም። እነኝህን ሁሉ በሆነበት ሂደት ላይ ኢትዮጵያ ኳስ ላይ ያለው ችግር አንደኛው ይሄኛው የእድሜ ጉዳይ ነው ብዬ አስባለሁ። ሸዋረጋ አንተ ጋር ስንመለምል እንዲመለምል እኛ መጀመሪያ የመለመል ነው የልደት ሰርተፍኬታቸው ለምን መሰለህ በአሁኑ ሰዓት ብዙዎቹ ሆስፒታል ነው የተወለዱት። ይሄ ምንም የሚያጠይቅ ነገር የለም። እሱን እንዲያመጡ እኛ ስንመለምል የውጭ አሰልጠኝ አምጥተን ማለት ከውጭ ከሰፈሬ ውጭ እኔ አሁን በመለምል ጎረቤት ምናምን ሊያስቸግር ይችላል። ያንን ለማጥፋት ጸጋዬ አስመጥቼ አንድ ደግሞ ኢንስፔክተር ቴድሮስ ኦሜድ ላይ የተጫወተ በአሁኑ ሰዓትም አለ የሰፈራችን ሰው ነው። እነሱ እነሱን ሙያተኞችን አምጥቼ ነው እንዲመለመል ያደረጉት። በእድሜ ጉዳይ ግን ምንድን ነው የተደረገው? ከሆስፒታል የልደት ሰርተፍኬት ነው ያመጡት? በዛ መንገድ ሄድ ነው። እነዚህ ልጆች አሁን ከእኔ ጋር የሄዱት በትክክሉ አስራ አራት ዓመታቸው። አንድ ታሪክ ልንገርህ። አንዱ በጣም ጎበዝ ነው። እኛ ሀገር እንደምታየው በአየር ላይ እንደዚህ ብትሽከረከር ካላቀባበልክ አትገባ። እጅ አሪፍ ካልሆነ በቃ ይሄ ነው ያለው፣ አይደለም? ይሄን ነገር ይሄን የቆሸሸ እግር ኳስ ማጽዳት መቻል አለብን። አንዱ ይሄዳል ክለብ፣ በጣም ጎበዝ ነው። አሰልጣኙ ወዶታል። ግን መግባት ያለበት በኋላ ላይ። በጣም ትችላለህ፣ በጣም ጎበዝ ነህ፣ እኔ ካሉት ሁሉ አንተ ትበልጣለህ፣ በጣም ጎበዝ ነህ እና በሚቀጥለው ዓመት ና አለ። በስንት ሰዓት አለ ልጁ። ተናዱ። እየነገርከው አንተ እንደዚህ ትችላለህ እያልክ ልጁ አሁን እኮ የሚያስገባው ነው የመሰለው። እንዲህ አይነት ሁሉ ታሪክ አለ እኛ እግር ኳስ ውስጥ። ስለዚህ በአሁን ሰዓት ይሄንን እግር ኳስ የሚያጸዳ ነው። የሚያጸዳው ደግሞ ምን መሰለህ? ከታዳጊዎች ጀምረ በንጽህና ስትሰራ ለክለቡ ስለ በቃ እነሱን ይሄውልህ፣ ይሄንን መጥፎ ጀኔሬሽን ከታዳጊዎቹ ጀምረ እያጸዳ ስትመጣ ነው የሚጸዳው። አንዴ የቆሻው አለ ያያል አይቻልም። አሁን የተጣመመ ዛፍ ማለት ነው ይሰበራል እንጂ አይቀናም። ቆርጠዋል ይህንንም ቆርጠ መጣል የምትችለው በታዳጊዎቹ። ይሄ ነው የኔ እንትን። ስለዚህ የታዳጊዎቹ ፕሮጀክት ላይ መስራት ያዋጣል። እኛ ሀገር ሜዳዎች በመንግስት ደረጃ በጣም እየተሰሩ ነው። እኔ ቢሪሞ ነው ያደግኩት ስጫወት ለቀበሌ ስጫወት ለከፍተኛ 22 ስጫወት ቢሪሞ ነው ያደግኩት። የቢሪሞ ሜዳ አሁን ተሰርቶ እንደዚህ ሳየው በጣም ነው ደስ የሚል። ሱቆቹ ተሰርተው እንደዛ ንጹህ ነው፣ ግን በርካታ የጤና ቡድን ነው የሚጫወትበት። የሚገርም ነገር ወደ ቢዝነስ ተቀይሯል። እኛ ሀገር ስማ፣ እኛ ሀገር ከመጽሐፌ የተወሰደ ዳታ ነው የክለቦች ህብረትና የእግር ኳስ ፌዴሬሽኑ ዝግብ እውነታዎች ከሚለው ነው የተወሰደው። እኛ በአዲስ አበባ አራት ሚሊየን 126,423 ካሪ ሜትር የሚሆን ያለምንም ስራ ለብዙ ጊዜ ታጥሮ ነበር ከለውጡ በፊት። ያ ማለት 578 ደረጃውን የጠበቀ ስቴዲየም ማለት ነው። የሚገርም ነገር፣ ይሄ ዳታ እውነት ነው። ስለዚህ ያ አሁን ያ ሁሉ የታጠረው ከለውጡ በኋላ በመንግስት ተወስዷል። ሜዳዎች የተሰሩትም ያሉት ለዚህ ነው የሚመስለኝ። ግን ሜዳዎቹ የተሰሩት ሜዳዎች በአግባቡ ለሚመለከተው አይደለም የሚውለው፣ ለታዳጊዎች አይውልም። ገንዘብ ያላቸው የጤና ቡድኖች ናቸው የሚጫወቱበት። ጤና ቡድን አይጫዋቱ ማለት አይደለም። እኔም ጤና ቡድን ነው እየተጫወትኩ ነው፣ ጤና ቡድን አለኝ የራሴ። ግን ቅድሚያ መሰጠት ያለበት ለታዳጊዎቹ፣ የጦር ኃይሎች መኮንኖች ክበብ ምስጋና የገባውና ለእኛ ነው ለታዳጊዎቹ ነው ቅድሚያ የሚሰጠው። ጤና ቡድን ብዙ የሚሰሩ አሉ። ኖ ኖ እናንተ እዛ ተጫወቱ፣ እዚህ ላይ ታዳጊዎቹ ናቸው መጀመሪያ መጫወት አለ የሚል ነገር ነው። ስለዚህ ሊታሰብበት የሚገባ የሜዳ የትጥቅ የኳስ አሁን ትጥቆች እዚህ እየተሰሩ ነው። ኳስን አላቅም እንጂ ያው የኃይሌ ኳስ ተብሎ እንትን ብሏል። ጥሩ ነው ደስ ይላል ለጀማመሩ። ስለዚህ ይሄ ሁሉ ችግር አለብን። ያለፈው ሰሞን ትልቁ መናገር ነገር የነበረው የኢትዮጵያ ብሔራዊ ቡድን ነው። የጭዋቹ እና የህብረተሰቡ የማህበራዊ ድረገጽ መልስ ነበር ታዘኩሱ እንዲታየው እንግዲህ ለምን መሰለህ አሁን እግር ኳስ ተጫዋች ስትሆን ከስፖርት ቤተሰቡ ጋር መበሻሸቅ የለም። አንተን ነው የሚጎዳ። ተጫውተህ ስታልፍ አይተነዋል እኛ ደጋፊ ምን ያህል ተጽዕኖ እንደሚፈጥር ገብተዋል። ከፈለገ ከሜዳ ያጥፋ። ስለዚህ አሁን ናሽናል ቲሙ ላይ የመጣ ነገር ትክክል ለዋላልል ፎቶሾፕ ሰርተው አስቻለውን፣ አስቻለው እኮ ለሀገሩ ብዙ መስዋዕትነት የከፈለ ልጅ ነው አይደል? በዚህ ላይ አንበል ነው። ከዛ ልጆቹ ግን ያረጉት ሪያክት ነው ደስ ያላለኝ። ለመሰለ እንዲህ አይነት ነገር ከስፖርት ቤተሰቡ ጋር ከተበሻሸክ ትጠፋል፣ ኳስ ተጫዋች አትሆንም። ያጠፈዋል ከፈለጉ። ስለዚህ ይህን ነገር ትዝብት ወስጃለሁ። ለወደፊትም መታረም መቻል አለበት። ሌላውን ያው ናሽናል ቲሙን እንደምታውቀው ተረስቷል። የተረሳ ናሽናል ቲም ነው። ስደተኛ ናሽናል ቲም ነው። ሜዳ የለውም የራሱ ገብተዋል። በእኛ ጊዜ ይህን ደጋግሜ የምናገረው በእኛ ጊዜ እኛ ኳስ የምንጫወተው በፈረስ ተጠብቀን ነበር። ሰው ከመብዛቱ የተነሳ ፖል ላይ ወጥቶ ያያል። አዲስ አበባ ስቴዲየም እንደምታውቀው በፈረስ ተጠብቆ ነው። ናሽናል ቲም ሲጫወት በፈረስ ነበር የሚጠበቀው። የሰው ፍቅር አለ። ስለዚህ ምን መሰለህ? አሁን እግር ኳስ ትልቅ ፓወራል፣ ትልቅ ፓወራል። መቸለትም ባለፈው ተናግሬ ያለው እግር ኳስ ስፖርት ጦርነት ያስቆማል። የአይቬሪ ኮስትን አይተሃል። እርስ በርስ የሚዋጉትን ጦርነት ነው ያስቆማል። የእኛም የታመመ ፖለቲካ ያክማል። እግር ኳስ፣ እግር ኳስ ስፖርት የታመመ ፖለቲካ ያክማል። አንድነት ያመጣል። ስለዚህ እኔ መንግስት ምን የገብቶት መሰለኝ፣ በየሜዳው ኳስ ሲጫወቱ ምናምን ሳይ እኔ በጣም አሁን ደስ ይለኛል። አሁን የሩዋንዳውን መሪ ውሰድ፣ የስፖርት ፍቅሩ ነው። አርሰናልን ስፖንሰር ሩዋንዳ እኮ ሀብታም ሆነ አይደል? ግን ትልቅ ኢምፓክት አለው ትልቅ ትልቅ እግር ኳስ ስለሆነ ሩዋንዳን አሳወቃት። አርሰናል ሩዋንዳን እኮ አሳውቋል። ስለዚህ አዎ፣ ምንም ጥያቄ የለውም። ስለዚህ እኛም ወደዛ ነው መመለስ ያለብን፣ ወደ ስፖርት ቤተሰቡ። ይሄ የተረሳውን ናሽናል ቲም እግር ኳስ ፌዴሬሽን ሊመልሰው ይገባል። ትልቅ ስራ ይጠይቃል፣ ሊመልሰው ይገባል። ሜዳውን ወደዚህ መመለስ መቻል አለበት። አዲስ አበባ ላይ ውድድር መደረግ አለበት ብዬ ነው የማምነው። አዲስ አበባ ላይ ውድድር መደረግ አለበት። አሁን ፕሪሚየም ሊጉ እዚህ ያልቃል ይባላል ሐዋሳንም፣ ያልቀው ይባላል ግን እዚህ መጥቶ ይሄ የራቀውን እግር ኳስ ደጋፊ ማምጣት መቻል አለበት። ፌዴሬሽን ፌዴሬሽን ፌዴሬሽን ዋናው የሁሉም የበላይ ፌዴሬሽን ነው የእግር ኳሱ ስለዚህ እዚህ ላይ ነው መስራት ያለባቸው። ሁሌ ተሰደ እንደ ኳስ ትጮታል እንትን የኢትዮጵያ ብሔራዊ ድ ጋር ተያይዞ ያለው ጉዳይ እንዳለ ሆኖ በተለ አዲስ አበባ ውድድር ይካሄድ ሲባል እንግዲህ ከደጋፊ ጋር ተያይዞ የሚፈጠር የጸጥታ ችግር አለ አለ። ያው ስቴድየሙ ስትገባ እያንዳንዱ ዜጋ የሚሰማውን የማህበራዊ፣ የፖለቲካ፣ የኢኮኖሚ እያንዳንዱ ችግር የተነፈሰው ስፖርት ላይ፣ ኳስ ላይ ቦታው ላይሆን ይችላል ገብተዋል እና እዛ ላይ የኢትዮጵያ ኢሜጅ ከማስተካከል ማንጻር የሚመለከተው አካል ፍርሃት አለበት ብዬ አስባለሁ ቦታ ልቃ ፈቃደን ነገሪያቸው ነበር እና ረብሻ ከተፈራ የሚሳደበው ከተፈራ መንግስት አሁን ባለው አቅም ስቴዲየም ውስጥ የሚረብሸውን አይደለም በጣም ጮኮሎ የሳቀውን ሰው እንኳ መለየት የሚችልበት ቴክኖሎጂ አለው ስለዚህ እርምጃ ወስዶ ያረበሸውን ያስቸገሩ ላይ እርምጃ ይውሰድ ኳሱ ግን አዲስ አበባ ይመለስ የአዲስ አበባ ህዝብ ቲያትር የማየት መብት እንዳለ ሁሉ እንዳልተከለከለ ሁሉ የአዲስ አበባ እግር ኳስ በከተማው የማየት መብት አለው መንግስት ያንን መት ማክበር አለበት። ከጸጥታ አንፃር ካስቸገረ እርምጃ መውሰድ አለበት የሚል ሀሳብ የሊ ካምፓኒ ፕሬዚደንት ገልጸዋል። ትገራል። እውነት ነው። እኔ አንድ ነገር ልንገር፣ እግር ኳስ ስቴዲየም እኮ ያልተሰደበ ሰው የለም። ስቴዲየም፣ ቅድም እንዳልከው መቶ አለቃ ፈቃድ እንዳለው ቴክኖሎጂ የለም ነበር። አሁን ግን ቴክኖሎጂ አለ። ማንም የሚሳደበው እውነት ነው። ከት ብሎ የሳቀው እንኳን መያዝ ትችላል። ስለዚህ ይህን ፍራቻ መሆን የለበትም። ይሄ ፍራቻ መሆን የለበትም። ለምን መሰለህ ስቴዲየም የፈለግከውን ነገር የምትናገርበት ነው። ብትናገርስ ምን አለበት? ብትናገር ምንም እኮ ችግር የለውም። ግን ያንን ወደ ሌላ ዓላማ የሚለውጠውን እንትን ያለውን ሰውዬ፣ ቅጣጫ የሳተውን ሰውዬ ፒክና አርገህ መያዝና ማስወጣት ትችላል። በጣም ቀላል ምንም አልክ፣ ምንም። እግር ኳሱ ወደ አዲስ አበባ ስቴዲየም ካልተመለሰ የኢትዮጵያ እግር ኳስ ወደ ታች እየወረደ ነው የሚመጣው። መመለስ አለበት። ራቀ፣ ሰው አንክ ኳስ ራቀ። በቃ ምንም አትሰማም እኮ አሴ ማንቸስተር ሲቲ ሚለው ጉዳይ የለም። በቃ ስቴዲየም ዙሪያ አትሰማም። በቃ ምን የለም። መንገድ ላይ የምታየው ነገር የለም። ስለዚህ እንደዚህ መንግስት እግር ኳስን እየወደደ እንዴት እግር ኳስ እንዳልተመለሰ እኔ ግራ ይገባኝ። እውነቴን ነው የምልህ። አሁን እኮ እግር ኳስን ይወዳሉ መንግስት መሪዎቹ እግር ኳስን እኮ ይወዱታል አደል? በየቦታው እናያቸው አይደል? ሲጫወቱ አሁን ቢሪሙ ምርቃት ነበር የሚገርም ነገር፣ ቀበሌ አስር እንደዚህ ምናምን ሁሌ እናያለን። ታዲያ እንደዚህ እግር ኳስ እየተወደደ እንዴት ነው ለአዲስ አበባ ህዝብ የተነፈገው? ይሄ መነፈግ የለበትም። እኛ እግር ኳስን ማየት እንፈልጋለን። ስንቱ ነው ሐዋሳ ሄዶ ማየት የሚችለው? አይሆንም እኮ ሐዋሳ አይደረግ አይደለም እየተደረገ ነው። አዳማም እየተደረገ ነው። ድሬዳዋም እየተደረገ ነው። ለምንኛ በእነሱ እየቀናን እንኖራለን? ወደዚህ ተመልሶልን ማየት እንፈልጋለን። የስፖርት ቤተሰቡ ብዙ ነው። አዲስ አበባ በጣም ደጋፊ አለ። የጊዮርጊስ በል፣ የቡና በል፣ የሁሉም የተለያዩ በርካታ ደጋፊዎች ያሉበት ከተማ ነው። ስለዚህ በቅርብ ጊዜ ግን ይመለሳል ብዬ ነው ማስ ሁለት ሺ ሀያ ዘጠኝ ላይ አፍሪካ ዋንጫ ለማዘጋጀት ኢትዮጵያ ቅርብ ላይ ጥያቄ በግቡ ጠቅላይ ሚኒስትር ትግሳዊ አማካኝነት እና ይሄ ራሱ ጭላንጭላ ያሳየ ነው እግር ኳሱ ብሔራዊ ቡድኑ ለውጥ ሊያመጣ እንደሚችል አሁን እንግዲህ እነዚህ ነገሮች አሁን ይሄ የሚሆነው ማዘጋጀት እኮ ብቻ አይደል። ለዛ ለ2029 የሚሆን ናሽናልቲም መመስረት አለብ አይደል እንዴ? አሸናፊ ቡድን ተፎካካሪ ቡድን ባያሸንፍ እንኳን የሚፎካከር ቡድን ማዘጋጀት አለበት። ግን የሚጀመረው መቼ ነው? ከአሁን ነው የሚጀመረው። ከማን ነው? ከእኛ ከያዝናቸው ታዳጊዎች። አራት ታዳጊዎች አራት ዓመት ነው የሚቀረው አይደል? አራት ዓመት ቀላል ነገር አይደል። ሁለተኛ የተረሳውን ናሽናል ቲም እግር ኳስ ፌዴሬሽን ትልቅ ስራ አለበት የመመለስ። አፍሪካ ዋንጫ ማዘጋጀት ብቻ እኮ አይደለም። ምንም እንትን የለውም። ስለዚህ ይሄ መንግስት በመንግስት ደረጃ ታስቦበት 2029 የአፍሪካ ዋንጫ እናዘጋጃለን። በጣም ነው ደስ የሚለው፣ ግን ከአሁኑ ነው መጀመር ያለን። እግር ኳሱን የሚወዱ የስፖርት ቤተሰቦቹ ቤተሰብ ሁሉ መመለስ መቻል አለባቸው። ወዴት? ወደ እግር ኳሱ። ይህን ካልመለስን የአፍሪካ ዋንጫ እናዘጋጃለን ብንል ምንም ጥቅም የለው። የሚታየኝ ይሄ ነው። ኢትዮጵያ ንግድ ባንክ አምናው የዋንጫ አሸናፊ ነው። ዘንድሮ ደግሞ ቀኝ አላዙር ካልተባለ ከልተበለ ያሽኝ ያለው እርቀት በጣም ሰፍተዋል። እንደ ንግድ ባንክ የአስራ ድክመት፣ የፍክሩ መጠናከር፣ ዝውውር ላይ የ57 ሚሊዮን ብር መባሉ መገደቡ የት ነው ችግር ታስባለህ። እኔ እንግዲህ የዛሬ ስምንት ወር እዚህ መጥቼ ኢንተርቪው ስለ ንግድ ባንክ አንስተን ነበር ይስተካከላል። አዎ ይስተካከላል። አንድ ሁለት ጨዋታ ሶስት ጨዋታ ተሸንፈው ነበረ እዚህ ኢንተርቪው ያደረጉት፣ ይስተካከላል ብዬ አስቤ ነበር። ለምን መሰለ እንደዛ ያልኩት? አንደኛ ልጆቹ እንዳሉ ናቸው። እውነቴ ነው። ዋንጫ የበላ ቲም ነው ገብቷል። ዋንጫ የበላ ቲም ደግሞ ዋንጫውን እንኳን ባይበላ ተጠግቶ መጨረስ እንደሚገባው ይሰማኛል ገባህ እንደዚህ አይነት ተከታታይነት ያለው ነገር ንግድ ባንክ ላይ ይጠብቅ ነበር ግን በተገላቢጦሽ ሆነ ስለዚህ ምንም ማድረግ አይቻልም። አሁን መድን እየመራ ነው ያለው አዲስ ሻምፒዮን እናገኝ እንችላለን ያው መድንም የፋይናንስ ድርጅት ነው የኛው ነው በየአመቱ እንግዲህ የተለዋወጡ ይበላሉ ብዬ ነው ማስበው። ጥሎ ማለፉ ላይ እንግዲህ ጥሎ ማለፍ ያው በኮንፌደሬሽን ካፕ ኢትዮጵያ የሚወክል ለሚለይበት ነው እና በሸገር ስንት ተሸንፏል። ንግድ ባንክ ተሸንፎ ነው የወደቀው። ሸገር አዲስ ቡድን ነው ወደ ፕሪሚየር ሊጉ ማለፉንም አረጋግጧል። በዚህ አጋጣሚ እንኳን ደሰላችሁ ማለት እንፈልጋለን እንደ ሜዳሊያ እንደ ዓባይ ቲቪ በተለይ አራት አምስት ጨዋታ እየቀረ ነው ገና አመቱ ሳያልቅ ያረጋገጠውና ትን በሽር አሰልጣኝ በሽር ትልቅ ስራ እንደሰሩ የሚያሳይ ነው ብዬ አስባለሁ፣ እና እንኳን ደስ ያላችሁ ማለት እንውዳለን። አልተጠበቀም። ሽፎቱ ያለበትን ደረጃ ያሳይም። አዎ አሁን እኮ ምን መሰለህ ሸገር እኮ ንግድ ባንክን ብቻ አይደለም ያሸነፈ። በፍፁም ቀጥንት ደግሞ ባህር ዳር ነው የማሸነፍ አዎ እና ሸገር ሲቲ ምን መሰለ የማይሆን እኔ የባንኮች ስፖርት ክለብ እሆነን ከአንደኛ ዲቪዚዮን ከሁለተኛ ዲቪዚዮን ወደ አንደኛ ዲቪዚዮን ስንወጣ እንደ ሸገር ሲቲ አምስት ጨዋታ እየቀረን ነው የተረጋገጠው እና ያንን ያስታውሰኛል፣ የራሴን ታሪክ ያስታውሰኛል። እና ሸገር ሲቲ በጣም ጠንካራ ቲም ነው። እውነት ነው፣ ጠንካራ ቲም ነው። ግን አሁን ፕሪሚየር ሊግ ውስጥ ወጥቶ በዛው ጥንካሬ ይቀጥላል የሚለው ዝውውር ላይ ስራ ይጠይቃል፣ ስራ ይጠይቃል። አሁን ሸገር ሲቲ ወጥቶ ዋንጫ ለመብላት አለ ለመቆየት ነው፣ መስራት አለ። እኛ ግን ንግድ ባንክ፣ ሊጉ ምን ያህል ውጣ ውረድ እንዳለው ያላሰብከው ቲም ዋንጫ ይበላል። ክፍት ነው። አዎ በቃ ደግሞ የምጠብቀው ቲም ወርዶ ታገኘዋል። ስለዚህ የኢትዮጵያ ፕሪሚየም ሊግ የዚህ እኮ ነጸብራቅ ነው፣ የታዳጊዎች እኮ ነጸብራቅ ነው። ከስር ስለማይሰራ መሰረት የሌለው አየህ፣ መሰረት የሌለው ገንዘብ ላይ የኢትዮጵያ እግር ኳስ እኮ ለዚህ ነው ቀዳዳ በርሜል ውስጥ ነው የሚገባው የሚባለው ለዚህ ነው። ገንዘቡ ገንዘቡ ይፈሳል ይፈሳል እ በእግራችን ላይ በሽር አመድ የሸገር ጋር ዋና ስልጠኝ ጋር እንኳን ደስ አለ ደግሞ ይላለው በቀጣይ ባሉት ፕሮግራሞቻችን ላይ እንግዲህ ሜዳሊያ ላይ እንግዳ ፕሮግራም ይዘናል። አንዱ ፕሮግራም ላይ እንደሚሆኑና እንደዚህ ያደጉትን ማበረታታት ያደጉትን እንኳን ደስ አላችሁ ማለት የሜዳሊያ ላይ ፕሮግራማችን አንደኛው አካል ነው። አምና ያደጉትን በሙሉ ሶስቱንም ጋር ጋብዘን ስለ ቀጣይ እንዲያስቡ በተለይ ምን አጥረዋል የሚለውን ከአማር ጋር ተያይዞ እኛ ጋር ችግር አለ እንዳለፉ ጥሎ አሳልፈ ሌላ ስልጠኝ ይተካባል። ትክክል አንተ አሳልፈህ። ልክ ቲሙ እንደመጣ ወደ አሰልጣኝ ሲቢ ያስገባባል። ከዛ ይ ኮቹ እኮ አለ ምናምን፣ አይ ከፈለጋችሁ ሲቢ እናንተ ጋር የሚል አሰልጣኝን ይመጣባል። እና ደዛ ችግሮች እንዳይፈጠሩ በሚል አውርተናል። እና ሸገር ሲቲም ይህን ያደርጋል ብዬ አላሰበም። ለማንኛውም እንኳን ደስ አላችሁ ብያለሁ። ጨረስኩ፣ በኝ በኩል እንታመሰግነው። እኔም ካለ ድስጥ፣ እኔም በጣም አመሰግናለሁ። እንግዲህ እነዚህ ታዳጊዎች ፕሮጀክት እኛ ተሸክመን ሶስት ዓመት እዚህ ያድርሰናቸዋል። ታዳጊ ፕሮጀክቱን የሰፈሪም ልጆች ሆናችሁ ማን ናቸው? እነዚህን ታዳጊዎች እረርተን ደና ደረጃ እንዲደርሱና ካልባሌ ቦታ እንዳይውሉ ከሱሴ የጸዱ ሕጻናቶች የቶሎሳ ሰፈር እግር ኳስን እንመልስ በሚል ዓላማ ስለተቋቋመ ማን የሚቻለውን ነገር ማድረግ በሩ ክፍት ነው። በሩ ክፍት ነው። ይሄ አመሰግናለሁ። በጣም የተከበራችሁ ተመልካቾቻችን፣ እንግዲህ የነበረን ቆይታ ይህን ይመስላል። በተለይ ከታደገ ተያይዞ ኢትዮጵያ እግር ኳስ ያለውን ችግር በደንብ ከኤምአርአይ እና ከታደግ ጋር ያለውን ችግር በደንብ እንዳነሳን ተስፋ አድርጋለሁ። የኢትዮጵያ ብሔራዊ ቡድን የሚመለስበት ዓመት እንዲሆን የአፍሪካ ዋንጫ በደንብ የምናዘጋጅበት ተፋካሪ ቡድን የምንገናኝበት እንዲሆን፣ እንግዲህ ከሸዋረጋ ጋር አሪፍ ቆይታ ያደረኩት ለነበረኝ ቆይታ ከልብ አመሰግናለሁ።